ሰላም ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ ወይ? አለው እኔ እግዚአብሔር ይመስገን፣ እናንተም በያላችሁበት በሰላም ፍቅሩ ይብዛላችሁ። እንግዲህ የሀይሚና የብሩኬ ያለመግባባት አሁንም ቢሆን እንደቀጠለ ነው። የዳኒም አለመግባባት አሁንም እንደቀጠለ ነው። ምንም አንዳቸው ከአንዳቸው ምንም የተረጋጋ ነገር አንዳቸው እንኳን ነገሩን ለማረጋጋት የሚሞክር ነገሩን ወደ ሰላም ለመመለስ የሚሞክር ማንም ሰው የለም ሁሉም ሁሉም ተጋግሎ ሁሉም መጥፎ ሁኔታ ላይ ነው ያለው በተለይ ደግሞ ሀየሚና ብሩኬ ምንም ነገር መረጋጋት አልቻሉም ምንም ወደ ሰላም የሚመለሱበት ነገር የለም ዛሬም ስናያቸው ተጋግለው ነው ነገም ስናያቸው ተጋግለው ነው ምንም አዲስ ነገር የለም የዛሬው ደግሞ በጣም የሚያሳዝን በጣም የሚከብድ ነው እኔ እንጃ እኔ በጣም በጣም በጣም የከበደኝ እነሱ እንደዚህ ሆነው ማየት ራሱ ያ ሁሉ ፍቅራቸው ያ ሁሉ መከባበራቸው ያ ሁሉ መተዛዘናቸው፣ አንዳቸው ለአንዳቸው መተዛዘን አንዳቸው ለአንዳቸው መደጋገፍ ያ ሁሉ ነገር ቀርቶ አሁን የሚነጋገሩት ቃላት የሚወራወሩት ነገር ራሱ በጣም የሚያሳዝን ከእነሱ የማይጠበቅ ከዚህ በፊት ጥሩንም መጥፎንም እንዳላሳለፉ አብረው እንዳልቆዩ ነው። በቃ ያላስፈላጊ የሆነ ቃላት ነው ራሱ ሁለቱ የሚነጋገሩት ማለት ነው። እውነት እኔ ከናንተ እንደዚህ አይነት ነገር እራሱ አይጠበቅም። እኔ ብዬ አለው ባለፈውም ሁለት ሶስት ቀን በሰራሁት ቪዲዮ ተናግሬ ያለው ይሄ ነገር ሄዶ ሄዶ ያላስፈላጊ ነገር ውስጥ ነው ገና የሚገባው። ከዚህ የበለጠ ችግር ውስጥ ነው የሚገቡት ከአሁኑ ካልተመለሱ፣ ከአሁኑ ነገሩን መቋጨት ካልቻሉ፣ ዝም ብለው በዚህ ጭቅጭቅ ከገፉበት፣ ገና ከዚህ የበለጠ ነገር ውስጥ ነው የሚገቡት ብዬ ያለው እንዳልኩትም አልቀረም፣ እንደፈራሁትም አልቀረም። እንግዲህ እንዳያችሁት ከሆነ ብሩኬ በመጀመሪያ ሀየሚን ነይ እፈልግሻለሁ፣ ዳኒን ይቅርታ ጠይቀዋለሁ፣ ይቅርታ መጠየቅ እፈልጋለሁ ብሎ ዋሽቷት፣ እሷ ደግሞ ያው እሷ ይቅርታ እንደማይጠይቀው ተጠራጥራ ነበረ። ምንም አላስደሰታትም፣ ግን ይቅርታ ጠይቀዋለሁ ምናምን ብሎ ዋሽቷት ነው እንግዲህ ቤቱ ይዛው ሄደች። እንዳያችሁት ከሆነ እሱ እንኳን ይቅርታ ሊጠይቅ ቀርቶ ደግሞ ሊመታው ደግሞ ሊደበድበው ነው። እንግዲህ ያያችሁት እንዳያችሁት ከሆነ ማለት ነው። እና በጣም የሚያሳዝን ነገር ነው። ብሩክ በጣም ነው የተቀያየረው። በጣም በጣም እኔ ብሩክ ለአንተ የምልህ ነገር እዚህ ጋር ለሁለታችሁም በመጀመሪያ ለሁለታችሁ የማስተላልፈው ነገር ቢኖር አንተም ብሩክም ሀየሚም ሁለታችሁም ትክክል አይደላችሁም። እኔ ባለፈውም ብያለሁ ለሁለታችሁም በጣም ከባድ ስህተት እየሰራችሁ ነው። በኋላ ለሁለታችሁም ዋጋ የሚያስከፍላችሁ ብትቆጩ ብትጸጸቱ ጸጸታችሁ የእናንተን አንድነት የማይመልሰውን ነገር ነው እያደረጋችሁ ያላችሁት። ምክንያቱም አሁን የሰራችሁት ትልቅ ስህተት በኋላ ከባድ የሆነ ዋጋ ያስከፍላችኋል። ስለዚህ አሁንም ቢሆን አረፈደም፣ አሁንም ቢሆን መረጋጋት አለባችሁ። አሁንም ቢሆን ወደኋላ ያሳለፋችሁትን ጊዜ አስባችሁ አሁንም ቢሆን ሰላም ማውረድ አለባችሁ። ማንኛውም ነገር እኮ የሚስተካከለው መጀመሪያ እናንተ ሰላም ስትሆኑ ነው እናንተ ስትረጋጉ ነው እናንተ ሁለታችሁ ሰላም ስትፈጥሩ ነው። እናንተ እንደዚህ እየተጣላችሁ እናንተ እንደዚህ እየተባላችሁ በንግግር እንኳን መግባባት ሳትችሉ እንዴት ነው ሌላውን ሄዳችሁ ለማናገር የምትችሉት? ስለዚህ አሁንም የምላችሁ ነገር ቢኖር መረጋጋት አለባችሁ። ሁለታችሁም ተረጋጉ። ሁለታችሁም በጣም ትልቅ ስህተት እየሰራችሁ ነው። እንደገና ወደ ብሩኬ ደግሞ ስመጣ ብሩኬ እንደዚህ አይነት ጸባይ፣ እኛ እንግዲህ እናንተ ሁለታችሁ ስትገናኙ አመት አልፏችኋል። እንግዲህ ከዛ ጊዜ ጀምሮ ሀ እናንተ ከተገናኛችሁበት ጊዜ ጀምሮ እየደገፈን፣ እያበረታታን አይዞአችሁ በርቱ እያልን ነው ለዚህ የደረሳችሁት። አይደለ እንዴ? ከዛ ጊዜ ጀምሮ እኛ ስንከታተለ እንደዚህ አይነት ጸባይ፣ እንደዚህ አይነት ባህሪ አይተንብህ አናውቅም። በጣም የተረጋጋ በጣም ጥሩ ጸባይ ያለ፣ ሰውን የምታከብር ሰውን ቀና ብለህ የማታይ በጣም መልካም ትሁት ልጅ ነበርክ። አሁን ምን እንደነካህ አላውቅም፣ ምን እንደነካህ አላውቅም። ተው፣ ይሄ ነገር በኋላ ከባድ ችግር ውስጥ ነው የሚከትህ። ይሄ ችግር ይሄ ነገር ያላስፈላጊ የሆነ ነገር ውስጥ ነው የሚከት። በኋላ ዋጋ ያስከፍልሃል። ይሄ ነገር ካንተ አርፎ ተርፎ ለቤተሰቦችህ እንኳን ዋጋ የሚያስከፍል ነገር ነው የሚሆነው። ስለዚህ ቆም ብለህ ልታስብበት ይገባል። ልትረጋጋ ይገባል። ይሄ ግንፍል ግንፍል ልግንፍል ማለት ዋጋ ያስከፍላል። ተው ይሄ ልጅ የሆነ ነገር ቢሆንብህ የሆነ ጉዳት ውስጥ ቢገባ እስር ቤት ብትገባ እናትህ አታሳዝንህም? ለሌሎቹ እንኳን ማሰብ ባትችል፣ ለወንድሞቹ ማሰብ ባትችል፣ ለእናትህ እኮ ልታስብላት ይገባል። ቪዲዮችሁን ታያለች። እንደዚህ እንኳን ስትሆኑ እያየች እንኳን ምን ያክል ትጨነቃለች? አንተ አንተ ለተመልካች እንኳን ባታስቡ፣ ለተመልካች እንኳን ክብር ባይኖራችሁ እንኳን ቢያንስ እንኳን ለቤተሰብህ ለእናትህ እንኳን ማሰብ ይኖርብሃል። ይሄ ግንፍል ግንፍል ማለት ምንም ነገር አያዋጣም። ደርሶን ጣጥ ብሎ ለመደባደብ። እሺ አንተ ሀቀኛ፣ አሁንም እኔ ባለፈውም ተናግር ያለው ብዙ ሰው ሲወቅስ እኔ ከልጅቷን ወደ እናንተ ህይወት ማምጣታችሁ ነው ትክክል ያልሆነ። ባለፈውም እንደተናገርኩት ልጅቷን ይሄ ለዚህ ፕራንክ እሷን ማምጣት ሶሲ ማምጣቱ ለምን አስፈለገ? ከሌላ ሰው ለምን አልሰራህም? ይህንንም ስራ ቢሆን። ሁለተኛ ነገር ደግሞ የሰራችሁት ፕራንክ አስፈላጊ አይደለም፣ ጥሩ ፕራንክ አይደለም። በዚህ ወቅሰንሃል ብዙ ተናግረንሃል እኔም ተናግሬያለሁ በተለይ ደግሞ ይሄ ባነር አድርጋችሁ የሰራችሁት ፎቶ በጣም ብዙ ወቀሳ ያስነሳው እሱ ነው እሺ ግን አንተ እንደማታደርግ ሙሉ በሙሉ እኛ አምነንሃል በቃ በፍጹም አንተ ከሶሲ ጋራ እንሶላ እንዳልተጋፈፍክ አብረህ እንዳልተኛ ምንም አይነት ነገር እንዳልፈጸምክ እኛ አውቀናል እኛ አምነንሃል ስለዚህ አንተ ንጽህናህን ለማውጣት ህዝብን ለማሳመን ይሄን አክል መጣር የለብህም። ይሄን አክል ማድረግ የለብህም። እንግዲህ እቤቱ ድረስ ሄደህ ነው ለመደባደብ የተነሳኸው ማለት ነው። ይሄ በጣም ትልቅ ስህተት ነው። ትልቅ ስህተት እና ብሩክ አሁንም ቆም ብለህ ልታስብ ይገባል። በጣም ከባድ የሆነ ስህተት እየሰራህ ነው በጣም ቤተሰቦችን ማሰብ አለብህ። የራስህን ህይወት ማሰብ አለብህ። ለዚህ እሱ እኮ አታየውም እንዴ? የሚናገረውን ነገር አታይም? አንተን በጣም ወደ እልህ እየገፋፋህ ነው። አንተ በእልህ ተገፋፍተህ እልህኛ እንደሆን ካውቀዋል፣ ተናዳጅ እንደሆን አውቀዋል። ስለዚህ ሆን ብሎ አናዶ አንተን ችግር ውስጥ መክተት ነው የፈለገው። ትልቅ ችግር ውስጥ እንድትገባ ነው የፈለገው። ስለዚህ ለምን ለምን አንተ ችግር ውስጥ ትገባለህ? ራስህን ወደ ችግር ለምን ትመራለህ? በቃ አንተ ራስህን ራስ ታውቀዋለህ። እኛ እንኳን ተመልካች እንኳን አምነን ያህል እንደዚህ አይነት ነገር እንደማታደርግ። ስለዚህ ያመነህ ይመን ያላመነህ ደግሞ የራሱ ጉዳይ ነው። ለምን ራስህን ችግር ውስጥ አስገባለህ? ማሳመን ያለብህ እዚህ ጋር ሃይሚን የምትወዳት ሃይሚን የምታፈቅራት ምታከብራት ከሆነ ቁጭ ብላችሁ ሁለታችሁም በስነ ስርዓት መነጋገር። ማሳመን ካለብህ ለእሷ ነው፣ መንገር ካለብህ ለእሷ ነው፣ ተረጋግታችሁ ከዛ ውጭ ግን ያመነህ ይመነህ ያላመነህ ደግሞ ይቶ ራስህን እንደዚህ ችግር ውስጥ ማስገባት ያለብህ አይመስለኝም። በዛ ላይ ደግሞ ተነስተህ ቤቱ የሚያክል ድረስ ሄደ እንደዚህ አይነት ግብግብ እንደዚህ አይነት ሰጣ ገባ ውስጥ መግባት እንዴ? ያንን ሀይላንድ አንስተ ስትወረውርበት አይኑ ቢጠፋስ? አይኑ ቢጠፋስ እንዴ? ማን ይለቅሃል? አንተ በኋላ ብትጸጸት እኮ ምንም ጥቅም የለው ምንም የፈሰሰው ውሃ እኮ ተመልሶ አይታፈስም። በቃ የሰራኸው ስህተት ዋጋ ያስከፍልሃል። ስለዚህ አሁንም ቢሆን መረጋጋት ያለብህ ይመስለኛል። በጣም መረጋጋት አለብህ። ከዚህ ኩርንችት ጋር ደግሞ መገናኘት የለብህም። እሱ አውቆ ነው። ለምንድን ነው እናንተ ሁለታችሁም ማትነቁት? አንተ ከሀየሚ ምን አለ ሀየሚን፣ ለምንድን ነው የኔ ፍቅር የኔ ውድ የምትላት? እሱ እኮ አውቆ ነው እንደዚህ የሚለው እኮ አንተን ለማናደድ ነው። አንተን ችግር ውስጥ ለመግባት ነው። ጸባይህን፣ ባህሪህን ተረድቶታል። በምን እንደምትናደድ አውቋል። ስለዚህ ሆን ብሎ አንተን ለማናደድ ነው። አታውቅም እንዴ? አትረዱም እንዴ? አታስተውሉም እንዴ? ሁለታችሁ ማስተዋል አለባችሁ። ሲጀመር ይሄን ልጅ ከዚህ በኋላ ወላ ሶሲ ወላ እሱንም ሁለቱንም ቢሆን ማግኘት የለባችሁም። ለምን ራሳችሁ ላይ ክፍተት ትፈጥራላችሁ እንዴ? ወደ ሕይወታችሁ ሴጣንን ሰብስባችሁ እያስገባችሁ እኮ ነው። ማንም ሰው ቢሆን መጀመሪያ እናንተ ራሳችሁን ስታስከብሩ፣ እራስ ለራሳችሁ ክብር ስትሰጡ፣ ሁለታችሁ እርስ በራሳችሁ ስትከባበሩ ነው ሌላው ሰው መጥቶ ሊያከብራችሁ የሚችለው። እናንተ ራሳችሁን ያላከበራችሁ ማንም ሰው ሊያከብራችሁ አይችልም። መጀመሪያ እናንተ ራሳችሁን አክብሩ። ይህንን ልላችሁ የምፈልገው ምክንያቱም እናንተ ሁለታችሁ ራሱ ምንም አይነት መከባበር የለም። ሁለታችሁ እየተናናቃችሁ ነው በጣም ከሚባለው በላይ በጣም እየተናናቃችሁ ነው። አንተ ለሀየሚ የምትናገራት ንግግር በጣም አጸያፊ ነው። እሷም ለአንተ የምትመልስልህ መልስ ራሱ በጣም የሚያስጠላ ነው። ስለዚህ ሁለታችሁም መጀመሪያ መከባበር ይኖርባችኋል። ችግራችሁን በንግግር ልትፈቱት ይገባል። እንዴ፣ ምንድን ነው? ይህን ችግር እኮ በንግግር የምትፈቱት ነው። እናንተ ወጣቶች አይደላችሁም እንዴ? ለምንድን ነው እንደ ኋላ ቀር ሰው ለመደባደብ የምትነሱት? ተነጋግራችሁ ፍቱ በጠረጴዛ ዙሪያ። በህይወታችሁ ውስጥ ያላስፈላጊ የሆነው እናንተ ሰላም የሚነሳችሁን ሰው ከህይወታችሁ አስወጡት በቃ። ስለዚህ ለምንድን ነው አንተ ራስህን ችግር ውስጥ እያስገባህ ነው? ተው ቆም ብለህ ልታስብ ይገባል። ይቆጭሃል በኋላ እሱ ሆነ ብሎ አንተን ችግር ውስጥ ለማስገባት ነው እየጣረ ያለው። አንተ ስታናግረው እሱ ሃይሚ ላንቺ ብዬ ነው እኔ ሀይሚ አንቺ ስላለሽ ነው ሀይሚ አንቺን ሬስፔክት አድርጌ ነው በቃ ንግግሩ ሁሉ ሃይሚ፣ ሀይሚ፣ ሀይሚ፣ ሃይሚ ነው። ሌላ ንግግር የለም። አውቆ ነው አንተ በምን እንደምትናደድ ስላወቀ ሆን ብሎ አንተን ችግር ውስጥ ማስገባት ነው የፈለገው። ስለዚህ ይሄንን ደግሞ ልታስተውለው ይገባል፣ ልትረጋጋ ይገባል። ይሄ ግንፍል ግንፍል አያዋጣህም የድሮ ጸባይህ የድሮ ማንነትህ የድሮ ትህትና እሱ ነው የሚያዋጣህ ለአንተ እዚህ ጋር ቆም ብለህ ልታስብ ይገባል ለዚህ ለአንድ ኩርንችት ይሄ ሚስማር ለሚያክል ሰው ብለህ ራስህን ችግር ውስጥ ታስገባለህ እኔ ትክክል ነው ብዬ አላምነ ተረጋጋ ሀይሚም ደግሞ እምልሽ ነገር ቆም ብለሽ አስቢ በራስሽ ሰዓት በራስሽ ሰዓት የራስሽን ህይወት የራስሽን የሚወድሽን የሚያፈቅርሽን የሚያከብርሽን ሰው ማጣት የለብሽም። እንግዲህ ከእኛ በላይ ከተመልካች በላይ አንቺ ብሩኬን የበለጠ ታቂዋልሽ። እኛ እንኳን ለአንቺ እንደሚያስብልሽ፣ ለአንቺ እንደሚጨነቅልሽ፣ ለአንቺ ብዙ አይነት ዋጋ እንደሚከፍልልሽ አይተናል። ስለዚህ የሚሆንሽንና የማይሆንሽን ሰው ለይተሽ ማወቅ ያለብሽ ነገር ይመስለኛል። አንቺ በጣም አስተዋይ ልጅ ነሽ፣ ብልህ ልጅ ነሽ። አሁንም ማስተዋል አለብሽ፣ አሁንም ማወቅ አለብሽ። እሱ የሚልሽን ነገር ፈጽሞ መስማት የለብሽም። እሱ ሆነ ብሎ እናንተ ሁለታችሁን ለማለያየት ነው። በቃ እናንተ እንድትለያዩ ነው ፍላጎቱ። ምቀኛ ኮ ከሩቅ አይመጣም። እዚሁ አጠገባችሁ ያለ ሰው ነው የሚያውቃችሁ እድገታችሁን፣ ማደጋችሁን፣ ከፍ ማለታችሁ፣ መለወጣችሁ፣ በህዝብ አድናቆት ማግኘታችሁ፣ በህዝብ መወደዳችሁን አይቶ ምቀኛ ነው። ስለዚህ ይህን ነገር ልታውቁና ልታስተውሉ ይገባል። ምንም እያስተዋላችሁ አይደለም፣ ሁለታችሁም በደመነፍስ እየሄዳችሁ ነው። ተረጋጉ፣ በቃ ንቃችሁ ተውት። እሱን ናቅ አድርጋችሁ ተውት። ስትንቁት ይገባዋል። እና ስለዚህ ይህን ነገር ማቆም ያለባችሁ ይመስለኛል። ብሩክ በጣም መረጋጋት ይጎላል። ተረጋጋ፣ ተረጋጋ። በጣም ትልቅ ችግር ውስጥ ነው የምትገባው። የአንተ ችግር አልፎ ተርፎ ለቤተሰቦች ሁሉ ነው የሚተርፈው። ስለዚህ መረጋጋት ይኖርብሃል። ሁለታችሁ ደግሞ በጣም ልትነጋገሩ ይገባል። ልትተማመኑ ይገባል። ፍቅር ብዙ ዋጋ ይከፈልለታል። ገባችሁ? በጣም ብዙ ዋጋ ይከፈልለታል። አንድ ሰው ለምታፈቅሩት ሰው ማንኛውንም አይነት ዋጋ ትከፍሉለታላችሁ። እናንተም የእውነት የምትዋደዱ የእውነት የምትከባበሩ ከሆነ ቁጭ ብላችሁ ልትነጋገሩ፣ ችግራችሁን ልትፈቱ ይገባል። የማይሆን ከሆነ ደግሞ የማትስማሙ ከሆነ ተነጋግራችሁ መስማማት ላይ የማትደርሱ ከሆነ እኮ በሰላም መለየት፣ ይሄ ራሱ በጣም ትልቅ ነገር ነው። ለምንድነው ያላስፈላጊ ቃላት የምትነጋገሩት? ነገ እኮ ዞራችሁ ትገናኛላችሁ። ለምን አንድ ሀገር ናቸው? የእግዚአብሔር ሰላምታ እንኳን ማንን ገደለው? ክፉ ቃላት ግን ከተወራወራችሁ፣ ነገ እንኳን ስትተያዩ የእግዚአብሔር ሰላምታ እራሱ አይኖራችሁም። ስለዚህ አስተውሉ፣ በጣም ልታስተውሉ ይገባል። ተዉ፣ ይሄ ነገር በጣም ብዙ ዋጋ ያስከፍላችኋል። በኋላ ትቆጩበታላችሁ፣ ታዝኑበታላችሁ እኛ የእናንተ ሰላም መሆን የእናንተ ፍቅር መሆን ነው የሚያስደስተን። ከምንም በላይ የእናንተ አንድነት ብቻ ነው እኛ የምንፈልገው፣ እናንተ አንድ ሆናችሁ ማየት ብቻ ነው የምንፈልገው። ስንደግፍ ስናበረታታ ስህተታችሁን ስንነግር ስንወቅስ ምን ስንል በቃ እዚህ ድረስ አብረን ደርሰናል። ለተመልካችም ልታስቡ ይገባል። በእናንተ ምክንያት በጣም ብዙ ሰው እያለቀሰ ነው። በማዳም ኩሽና የማዳም ጨዋታ አለ የማዳም ጭቅጭቅ አለ ከዛ እንደገና እናንተን አይተው ፈታ ዘና የሚሉትን አሁን ደግሞ የእናንተን ጭቅጭቅ እያዩ እያለቀሱ እያዘኑ ነው። ለተመልካችም አስቡ እንጂ ተዉ፣ ተረጋጉ። እኔ እኔ እንጃ ብቻ በጣም መረጋጋት ይጎላችኋል። ሁለቱንም ከህይወታችሁ ነቅላችሁ አስወጡ። በቃ ንቃችሁ ተዉት። ያላስፈላጊ ነገር ባታደርጉ ጥሩ ነው። ባይነኝ ይሄ ነገር በኋላ ሄዶ ሄዶ ያላስፈላጊ ትልቅ ችግር ውስጥ ነው የሚከታችሁ። ሀይሚም ብሩኬም ተረጋጉ፣ ተረጋጉ። መረጋጋት በጣም ይጎላችኋል እና ቤተሰብን እንጃ ብቻ እኔ በጣም የትናንትናው ቪዲዮ በጣም በጣም ነው ያሳዘነኝ። በጣም የትናንትናው አሳዝኖኝ ሳይበቃ የዛሬው ደግሞ በጣም ከዛ የባሰ ነው። እና ብቻ እግዚአብሔር መረጋጋቱን ይስጣችሁ ብዬ ነው ልልም ወዳው እንግዲህ ቤተሰብ ይዤላችሁ የመጣሁት ይህን ነበረ። በያላችሁበት ሰላም ቆዩኝ። ላይክ ሰብስክራይብ ሼር አድርጉ፣ አሳብ አስተያየታችሁን አስቀምጡልኝ። እስኪ እናንተ ምንድን ነው እየተሰማችሁ? አስቀምጡልኝ ማለት ነው ውድ ቤተሰቦቼ።